ፍሬውናይ እና ዩቲና ዝግጁ ናችሁ? ሁላችሁ አንዴ አንዴ እግርታ አንዴ አንዴ አንዴ እባካችሁ ጸጥታ! እሺ። የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን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

አዶናይ እንኳን ደስ አለ። በዛሬው ቀን አንድ ሁለት፣ ሶስት፣ አራት ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሬተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሬተር አዋርድ ሁለት ሺህ ሃያ አምስት አሸናፊ አዶናይ እኳን አዶናይ ሁላችሁም እንድትቀመጡ በአክብሮት እንጠይቃለን ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን እባካችሁ አረፍ አረፍ በሉልን ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድጨርሰው ሁላችሁም ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች፣ እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። ፈርስት ኦፍ ኢትስ ካይንድ

ደርሰንበታል። የታ አባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው እ ዲቻ ቦይስ ነፃነት፣ አክበረት ወደ መድረክ እንድትወጡ እፈልጋለሁ። ናፕ የታለ ቅዱስ ና ወደዚህ፣ ናቲ አሼ ወደ መድረክ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለ አዶና ቲክቶክ ር የቲክቶክ አዋርድ አሸናፊ ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነጻነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ ሰላቹንም በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው ወደ ቤቱ በመኪና ይመለሳሉ ማለት ነው ማለት ነው። እሺ ድምጼ ናት ቻለው የጨውኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው።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 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንና ክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የሀያ አምስቱ የጂፓወ ቲክቶክ ፕሬዚዳንት ዋርደን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው ሄደ እጂ ሁላችንም ባርዳ እንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን በአማረ ሁኔታ እሺ። አመሰግናለሁ ኢነርጂያችሁ በጣም ነው የሚያምረው። ሁለታችሁም እንግዲህ ሁለት በጣም ትላልቅ ቅጫዎች አሉ። ኦልሬዲ እንዳሸነፋችሁ ነው ሁለታችሁም። በዚህ አጋጣሚ የሚሰማኝ ድርጅታችን ኢትዮጵያ ቴክኖሎጂም ይህንን ፕሮግራም ወይ ደግሞ ይህንን ስፔሲፊክ አዋርድ ስፖንሰር ስላደረገ ከፍተኛ ክብር ይሰማዋል። ኢትዮጵያ ቴክኖሎጂ በኢትዮጵያ የመጀመሪያ ጊዜ ኤሌክትሪክ መኪናዎችን በማስተዋወቅ በ2020 የመጀመሪያውን የኤሌክትሪክ ቻርጅንግ ስቴሽን ፓተንትን ወስደን እየተንቀሳቀሰ እንገኛለን። አሁን ደግሞ መኪናዎችን በአፎርደብል በሆነ መልኩ ለክላይንቶቻችን ለማድረስ ብዙ ስራዎችን እየሰራ እንገኛለን። ከነዛ ውስጥ አንደኛው የቪሂክል ፋይናንሲንግ ሲስተም ዴቨሎፕ አድርገን እሱን ፓተንት አድርገን እየሰራ እንገኛለን። ከዛ ደግሞ በጣም ዩኒክ የሆነ ፊቸሩን አንዱን በነግራችሁ ደስ ይለኛል። ሰዎች በቀን ከሶስት መቶ ብር ጀምሮ እየቆጠቡ በመኪና አቁብ የመኪና ባለቤት የሚሆኑበትን ሲስተምም ይኸው እየሰራ እንገኛለን። ሁሉንም ፕሮዳክቶቻችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ኢትዮጵያ ኢታክሲ እየመጣን ነው አፎርደብል እና ኮምፎርታብል የሆነ ራይድ የምትጠቀሙበት ጥሩ ሲስተም ይዘመተናል። በፕሮዳክታችን በቅርብ ላውንች ስናደርግ አይታችሁ ደግሞ አስተያየት እንድትሰጡን ከወዲሁ እንጠይቃለን። በጣም አመሰግናለሁ። አዶናይ ና ዩቲና፣ ዝግጁ ናችሁ? ሁላችሁ አንዴ አንዴ፣ ቅርታ አንዴ አንዴ አንዴ እባካችሁ ጸጥታ። እሺ፣ የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህ እንዴት አመሻችሁ? እንዴት አመሻችሁ? የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው ሁለት ዓመት የቲክቶክ ክሬቲቭ አዋርዶችን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

ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁ ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ! ቲክቶክ ክሬይተር ኦፍ ዘ ይር የጂ ፓወር ቲክቶክ አዋርድስ 2025 አሸናፊ አዶናይ! ቅዱስ መላዶናይ፣ ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድጨርሰው ሁላችሁም ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች፣ እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውን ሽልማት ከኢትዮጵያ ከዩቶፒያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። ፈርስት ኦፍ ኢትስ ካይንድ